ወጥቶ መቅረት በእጅጉ ከባድ ነው። ይመለሳሉ እየተባሉ እየተጠበቁ አስክሬን ወደ ቤት ሲመጣ ማየት ልብ የሚሰብር አሳዛኝ እውነት ነው። መዲናችን አዲስ አበባ ከሰሞኑ ብቻ በርካታ አሳዛኝ ሕልፈቶችን እያስተናገደች ነው። ሰኔ 16 ቀን 2017 ዓም የሆነው ግን እጅግ ከባድና መራር ነው። እንደወጣው እቀራለሁ ብሎ ያሰበ አልነበረም። ሁሉም ሀሳቡ ከሚደርስበት ቦታ ነበር። ገና መኖርን በቅጡ ያልጀመረ ሕፃን ድንገት በዚህ መልኩ ህይወቱ ሲቀጠፍ ማየት እጅግ ልብ ይሰብራል። በርካቶች ህይወታቸውን ያጡበትን አሳዛኙን ክስተት በዝርዝር የምንመለከት ሲሆን ይህንን ዘግናኝ አደጋ በተመለከተ ከስፍራው የደረሰንን ሙሉ መረጃም በስፋት የምናስደምጣቸው ይሆናል። በሌላኛው መረጃችንም እጅግ አሳዛኝ የሆነ መረጃም ተሰምቷል። የተገኘው አስክሬን ብዙዎችን አስደንግጧል። በርካታ ኦርቶዶክሳውያንን ያስደነገጠና ያስቆጣ ክስተት በድጋሚ በግፈኞች ተፈጸመ። ገዳሙን እናጠፋለን የሚል መፈክርና ገዳማውያኑንና መነኮሳቱን መግደል ዛሬም ቀጥሏል። የተሰሙ ግድያዎች እንዲሁም ደግሞ ቃጠሎዎች እጅግ አስደንጋጭ ናቸው። መረጃውን በዝርዝር እንመለከታለን። ከቅርብ ጊዜያት ጀምሮ በቲክቶክ አነጋጋሪ የሆነችው የህግ ባለሙያ ጠበቃ ሰብላ ሰፋ ሐሰተኛ መረጃን በማሰራጨት ተከሰሰች። ጠበቋ ያሰራጨችው ሐሰተኛ የተባለው መረጃ ምንድን ነው? በጣም አሳ ታሳቢና መጥፎ አዝማሚያ ነው። በጠበቃው የተባለው ጉዳይ የሚለውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ እግዚአብሔር እስራኤልን ይባርክ፣ እግዚአብሔር ኢራንን ይባርክ፣ እግዚአብሔር መካከለኛውን ምስራቅ ይባርክ፣ እግዚአብሔር የአሜሪካን ህብረት ይባርክ እናም እግዚአብሔር ዓለምን ይባርክ ሲሉ ዶናልድ ትራምፕ ሰበር መረጃን አጋርተዋል። መረጃውን በዝርዝር ሳታችን በስፋት የምታነቡት ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች እነሆ ለሳት ያዝናቸውን መረጃዎች እናስደምጦ ወደ አስቀደምንላችሁ መረጃችን ስናመራ በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የኦነግ ሸሪ ሰራዊት ያላቸው ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱና ዘግናኝ ግድያዎችንና አፈና እንዲሁም ደግሞ ማቃጠልን እየፈጸሙ እንደሚገኝ ተገለጸ። ክስተቱ እጅግ አስደንጋጭ ነው። የተገኘው አስክሬንም በርካቶችን አስደንግጧል። አርብ ምሽት ተከፈተ ባለው ጥቃት አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። ሁለት አባቶች ይገደሉ ይኑሩ ገና አልታወቀም። የሟቹ ቀብር ከቅዳሴ በኋላ የተፈጸመም ሲሆን ጥቃቱን የፈጸሙት የኦነግ ሸኒ ሰራዊት ናቸው። አስክሬን ስናመጣ በአካባቢው ነበሩ ሲሉም ነዋሪዎችም ተናግረዋል። ጥቃቱ በተፈጸመበት በገዳም ውስጥም በሚ የሚገኝ ዋሻ የሚኖሩ ሁለት መነኮሳት የሞቱ የኖሩ እንደማይታወቅ አስረድቶ በህይወት ካሉም እሰየው ከሌሉም አስክሬናቸውን እናመጣለንም ብለዋል። በገዳሙ የተለያዩ ዋሻዎች አምስት አባቶች ከጥቃቱ ማምለጣቸውን የገለጸው ገዳሙ የታጣቂዎች እቅዳቸው ገዳሙን እናጠፋለን የሚል ነው ብሎ ሰሞኑን ጥቃት ለመሰንዘር ያደረጉት ሙከራ ባለመሳካቱ የአሁኑን ጥቃት እንዳደረሱም አስረድቷል። ባለፈው ሳምንት የገዳሙን አካባቢ ዊ ህዝብም ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት ተመልሰው ነበር። በዚህ ቁጭት ነው ይህንን ድርጊት የፈጸሙትም ብለዋል። እናም እቅዳቸው በዚህ የሚገታ አይደለም፤ ሁኔታው ስላልተመቻቸውና ስላልተሳካላቸው እንጂ ገዳሙን የማጥፋት እቅዳቸው ቋሚ ነው ብለዋል። ሰሞኑን የተገደሉት አባት በደብረ ሊባኖስና በሌሎች የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ የበቁ አባትም ነበሩም። በ2016 ዓ.ም አባቶች በታጣቂዎች እንደተገደሉ አስታውሶ የአሁኑ ማሽ ጋር በአጠቃላይ አምስት አባቶች ሰማዕትነትን ተቀብለዋል። ከዚህ ቀደም በገዳሙ እጅግ በሚያስደነግጥና በርካቶችን ባሳዘነ መልኩ በርካታ መነኮሳትና መነኮሳይት መገደላቸውም ይታወቃል። ታዲያ ይህንን ጉዳይ አስመልክቶ ከገዳማያኑ የተገኘ የሚገኘው መረጃ እንደሚያመላክተውም በየዋሻው በተደረገ ምልከታ አባ ኃይለ ሚካኤል እየተባሉና የገዳሙ አርድት በመሆን ያገለገሉ ከዚያም ለ12 ዓመታት ያህል ባታቸውን ዘግተው የቆዩ አባት ሰማዕትነትን ተቀብለዋል። የሰማዕቱን አስክሬን ከተጣለበት በማንሳት በ2016 ዓ.ም ም ሰማዕትነትን ከተቀበሉት አራቱ ሰማዕታት ጎን እንዲያርፍ መደረጉን አባቶችም ተናግረዋል። ከዚህ ቀደም ከደረሰው ጥቃት በመነሳትም አካባቢው ላይ የክልሉ አድማ በተና በቋሚ ነት እንዳለ የገለጹት ገዳማያኑ የታጠቁ ኃይሎች እያሉ ጥቃቱ ደርሷል። አሁንም ታጣቂዎቹ በቅርብ ርቀት ላይ ያሉ በመሆኑ በስጋት ላይ እንደሚገኙም አሳስበዋል። በገዳሙ ምዕራብ አቅጣጫ በሚገኙ ዋሻዎች ውስጥም የነበሩና ተገድለዋል ወይም ጠፍተዋል የተባሉ አባቶችን በሰላም ማግኘታቸውን የገለጹልን የገዳሙን የሰማዕቱን አስክሬን ስናነሳ ታጣቂዎቹ በአቅራቢያችን በመሆን ሲከታተሉን የነበረ በመሆኑ ተጨማሪ የጸጥታ ኃይልም ዞኑ እንዲልክልን ጠይቀናልን ብለዋል። ከዚህ ግድያና አፈና ያመለጡ አባቶች በገዳሙ ተሰብስበው በስጋት ውስጥ እንዳሉም ለማወቅ ተችሏል። ለዚህም ጥሪያቸውን እያሰሙም ይገኛሉ። በመዲናዋ በትራፊክ አደጋ የሶስት ዓመት ሕፃንን ጨምሮ የዘጠኝ ሰዎች ህልፈት በርካቶችን አስደንግጧል። በመዲናችን አዲስ አበባ በእነዚህ ቀናት ብቻ በርካታ አሳዛኝና ልብ የሚሰብሩ ሞቶች መሰማታቸው ይታወቃል። እንዲህ ያለው ሞት ግን በእጅጉ ያስደነግጣል። ድንገት ወጥቶ ከመቅረት ፈጣሪ ጠብቃችሁ። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ሰኔ 16 ቀን 2017 ዓ.ም በደረሰ የትራፊክ አደጋ የሶስት ዓመት ሕፃንን ጨምሮ የዘጠኝ ሰዎች ህይወት አልፏል። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለመረጃ ምንጫችን እንደገለጹት አደጋው በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ነው የተከሰተው። ከሀይሌ ጋርመንት ወደ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 ገና የሶስት ዓመት ዕድሜ ያለው ህፃን እንደሚገኝ ጠቁመው በአደጋው ስምንት ሰዎች ላይ ከባድ የአካል ጉዳትም መድረሱን አመላክተዋል። ለሟች ቤተሰብ ወዳጅ ዘመድ በሙሉ በሚዲያችን ስም ልባይ መጽናናትን እንመኛለን። ወደ ቀጣይ መረጃችን ስናመራ የህግ ባለሙያ ሐሰተኛ መረጃን በማሰራጨት ተከሰሰች። ባለፈው ሳምንት በቁጥጥር ስር የዋለችው የህግ ባለሙያ ሰብላሰፋ ሐሰተኛ መረጃን በማሰራጨት እንደተከሰሰች ጠበ። ተጠብቀዋ ተናገሩ። የህግ ባለሙያ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መደገፍ ለመቆጣጠር በጸደቀው ማሻሻያ አዋጅ ዙሪያ በማህበራዊ የትስስር ገጿ ላይ አስቴት መስጠቷን ተከትሎ ነበር። ባለፈው ሳምንት ሐሙስ ሰኔ 12 ቀን 2017 ዓም በቁጥጥር ስር የዋለችው አርብ ሰኔ 13 ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበችው የህግ ባለሙያዋ ሰብለ የዋስትና መብቷ ተከብሮ በ30 ሺህ ብር ዋስ በማግስቱ ቅዳሜ ከእስር ተፈታለችም። በማሻሻያው በሽፋን ስር ምርመራ የሚያከናውኑ መርማሪዎች ከአቅማቸው በላይ ሆኖ ከግድያ ወንጀል በስተቀር በሚፈጽሟቸው ወንጀሎች እንደማይከሰሱ መደንገጉን ተከትሎ አዋጁ መነጋገሪያ እንደሆነም ይታወቃል። ጠበቋ በመቶ ሺዎች ተከታይ ባላቸውና በስሟ በተከፈተው የቲክቶክና የፌስቡክ ገጾች ላይ ስለ ድንጋጌው ሁለት አስቴቶችን ሰጥታለች። ይህንን ተከትሎ ሐሙስ ሰኔ 12 ቀን 2017 ዓ ም ከቀኑ 7 ሰዓት አካባቢ በ ፖሊስ እንፈልግሻለን ተብላ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መታሰሯን ጠበቃዋ አቶ አንዱ ዓለም በእውቀቱ ተናግረዋል። በማግስቱ አርብ ሰኔ 13 ቀን 2017 ዓ.ም ልደታ ፍርድ ቤት 11ኛ ምድብ ችሎት የቀረበች ሲሆን የጥላቻ ንግግርና ሀሰተኛ መረጃ ስርጭትን ለመከታተል ና ለመቆጣጠር የወጣውን አዋጅ 1185 እዝባር 212 አንቀጽ 235 እና ሰባትን ተላልፋ ተገኝታለች በሚልም ክስ ተመስርቷል ተሰርቶባታል። የወንጀል ዝርዝሩ ተከሳሿ የወንጀል ድርጊት ስለመፈጸሟ አምና የተጠርጣሪነት ቃል መስጠቷን የሚያስረዳ ሲሆን ጠበቋ ይህንን ቃል በፖሊስ ጫና ስር ጠበቋና አማካሪዋ በሌሉበት የተሰጠ በመሆኑ አንቀበለውም ብለዋል። ተከሳሿ ጥፋተኛ ነኝ ብላ አታምንም ሲሉም የደንበኛቸውን አቋም የተናገሩት ጠበቃው ሀሳብን በነጻነት የመግለጽ መብትና በተከሰሰችበት አዋጅ የማያስከስስ ተብሎ የተቀመጡ ሁኔታዎችን ጥበቃ እንደሚሰጧትም ገልጸዋል። አንድ ሰው ሙያዊ ትን ትንታኔ በሰጠበት ጉዳይ ላይ ሊጠየቅ አይገባም። አዋጅም ላይ አለ። አንድ አስተያየት ሐሰተኛና የጥላቻ ንግግር ተብሎ የማይወሰደው በዜና ትንታኔ፣ በሙያ በፖለቲካ ትችት ሲቀርብ ነው በማለትም ስለ ክሱም አብራርተዋል። ሁላችንም አዋጅ ተመልክተን የየራሳችን አስተያየት እንይዛለን። እንደ ህግ ባለሙያ በተናገርን ቁጥር መንግስትን ካልጣመው ጥፋተኛ ናችሁ ልንባል ነው ማለት ነው ወይ በማለትም ተከሳሿ የራሷን አስተያየት ማንጸባረቋን ጠቁመዋል። ትንታኔ ነው የምትሰራው። ትንታኔ ላይ ሰው ተሳሳተ ተብሎ በጥላቻ ንግግር አይከሰስም። ፍላጎቱ መታየት አለበት። በየቀኑ የምታደርገው ነው ሲሉም ክሱን አጣጥለዋል። ክሱ ውድቅ መደረግ ያለበት ነው ያሉት አቶ አንዳለም ክሱ እንዲቋረጥ አቤቱታ እንደሚያቀርቡም ተናግረዋል። የክሱን አንድምታ በሚመለከትም በቢቢሲ የተጠየቁት አቶ አንዳለም በጣም አሳሳቢና መጥፎ አዝማሚያም ሲሉም ገልጸውታል። ወደ ቀጣይ መረጃችን ስናመራ ትራምፕ አለምን ያስደሰተ እጅግ ሰበር የተባለ መረጃን አጋርተዋል። በፍጹም አይሆንም እግዚአብሔር እስራኤልን ይባርክ እግዚአብሔር ኢራንን ይባርክ እግዚአብሔር መካከለኛውን ምስራቅ ይባርክ እግዚአብሔር የአሜሪካን ህብረት ይባርክ እግዚአብሔር ዓለምን ይባርክ ሲሉ ትራምፕ በዛሬው ዕለት ያጋሩት መረጃን በርካቶች የተቀባበሉት ይገኛሉ። ዶናልድ ትራምፕ ጦርነቱ ቆሟል የሚል መረጃን አጋርተዋል። ለሁሉም እንኳን ደስ አላቸው። በእስራኤልና በኢራን መካከል የተሟላና አጠቃላይ የተኩስ አቁም ስምምነት ተደርጓል። ከአሁን በኋላ በግምት በስድስት ሰዓታት ውስጥ እስራኤልና ኢራን አሁን የጀመሯቸውን የመጨረሻ ተልእኮች አጠናቀው ሲጨርሱ ይህ የተኩስ አቁም ለ12 ሰዓታት የሚቆይ ሲሆን ከዚያ በኋላ ጦርነቱ እንደተጠናቀቀ ይቆጠራል። በይፋ ኢራን የተኩስ አቁም ትጀምራለች እና በ12ኛው ሰዓት ላይ እስራኤል የተኩስ አቁሙን ትጀምራለች። በ24ኛው ሰዓት ላይ ደግሞ የ12 ቀናት ጦርነት ይፋይ ፍጻሜ በዓለም ዘንድ በደስታ ይቀበላል። በእያንዳንዱ የተኩስ አቁም ወቅትም ሌላው ወገን ሰላማዊና አክባሪ ሆኖ ይቆያል። ሁሉም ነገር እንደታሰበው እንደሚሰራ በማሰብም ሁለቱንም ሀገራት እስራኤል እና ኢራን የአስራ ሁለት ቀናት ጦርነት ተብሎ ሊጠራ የሚገባው ነገር ለማቆም ላሳዩት ጥንካሬ ደፍረትና ብልህነት እንኳን ደስ አለን። የጦርነት ለዓመታት ሊቀጥልና መላው መካከለኛው ምስራቅ ሊያጠፋ ይችል የነበረ ቢሆንም በፍጹም አይሆንም። እግዚአብሔር እስራኤልን ይባርክ፣ እግዚአብሔር ኢራንን ይባርክ፣ እግዚአብሔር መካከለኛውን ምስራቅን ይባርክ፣ እግዚአብሔር የአሜሪካን ህብረት ይባርክ፣ እግዚአብሔር ዓለምን ይባርክ ሲሉ ዶናልድ ትራምፕ ይህንን ሰበር መረጃ ለዓለም ህዝብ አጋርተዋል። ውድ ተመልካቾቻችን እሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።